ሰላም ሰላም ሰላም ቤተሰብ፣ እንዴት ናችሁ? ደህና ናችሁ? እንግዲህ ያው ቪዲዮ ሰላማችሁ ብዙት ይበልልኝ፣ በያላችሁበት። ቪዲዮ ሳዋራም የመጀመሪያ ነው እና ዩቱብ ከፍቻለሁ። እንግዲህ ያው የመጀመሪያ ቪዲዮ ልለቅ ነው። አደራችሁን ኢትዮጵያውያንና ኤርትራውያን አደራ አደራ፣ ሼር ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ ውዶቼ። እና ምን አለ መሰላችሁ ያው እንግዲህ አረብ ሀገር ከመጣሁ ሁለት ዓመት አለፈኝ እላችኋለሁ። ወፍ የለም ወፍ ወፍ እግዚአብሔር ሰራው ሰራው ለቤተሰብ ራሱን ያረደው የት ነው የሚሄደው? እኔ ግራ ገባኝ የምር። አረ ቲ ስንቴ ተጣለሁ ስንቴ ተደባድቤ ቢሮ ሄድኩኝ። ደግነቱ ኮንትራት አይደለውም እና የሆነ በካምፓኒ ነው የመጣሁት። ያው የምትፈልጊውን ያክል ማለት፣ እኔ የምፈልገውን ያክል ነው መስራት ምችለው። ከአቅሜ በላይ ነው ብዬ ከተናገርኩኝ መመለስ እችላለሁ። ኮንትራት ቢሆን ይህን ጊዜ ኮንትራቴንም የሁለት ዓመት አልጨረስም ነበር ጭራሽ ወረው ነበር የምመለሰው እና እንደነገር ኳችሁ ያው ትዕግስት የሚባል የለኝም የምር። ግን እንደእኔ ትዕግስት የሌላችሁ ሰዎች እግዚአብሔር ትዕግስቱን ይስጣችሁ። ለእኔም ጸሎት አድርጉልኝ፣ ለእኔም ትግስቱን ይስጠኝ። አሁን እንግዲህ የምላችሁ እቺን ኢትዮ አዳራ ሳብስክራይብ ያርጋችሁ፣ አበረታቱኝ። ማሮች ስወዳችሁ፣ በእግዚአብሔር እንዳታልፉ። ቪዲዮ ከደረሳችሁ ግን አላቅም። ያው አዲስ ነው የከፈትኩ፣ ራሴ ነኝ ደግሞ የከፈትኩት። ምናልባት ያው ኦን ያልሆነ ያልተስተካከለ ነገር ካለ የሆነ ሰው አሳይቼ ምናምን፣ ቪዲዮ እንግዲህ ለመልቀቅ ዝግጁ ነኝ ከእግዚአብሔር ጋር። ከእግዚአብሔር በታች ደግሞ እናንተ ኢትዮጵያንና ኤርትራውያን አላችሁ ብዬ በጣም ተማመኝባቸው ነው የጀመርኩት። ሰሞኑን ደግሞ አሞኛል። አሁን አዲስ ቤት የገባሁበት ቤት ለጤና ምንም አልተስማማኝም። ያው ስራ ትንሽ ይሻላል፣ እስካሁን ከሰራውት አሁን አሪፍ ነው እላችኋለሁ። ያው እንግዲህ ፈጣሪ ነው የሚያቀው፣ ሁሉንም ነገር ፈጣሪ ነው የሚያስተካክለው እና እላችኋለው። እንግዲህ ያው መዳሜ እየመጣች ነው። አሁን ይሄን ልብስ ልታመጣ ተመልከቱ። አንድ፣ ሁለት፣ ሶስት እዚህ አራት። በዚህ ሞላል ልብሱ ስታመጣ ማለት ነው። ራሱ ሆናት የምታመጣው እና እኔ ክላስ ምናምን መግባት አልችልም፣ አላቅም። ብቻ እንግዲህ ዘበኛው ይኖራት አይኖራት አላቅም። እሱ ቢኖር ኖሮ ገብተሻዎች ትለኝ ነበር። እስከምታመጣ እየጠበኳት ነው። ስራ ሂዳ ነበር ዛሬ ያሙሳ አደለ፣ ቶሎ ነው የመጣችው። እንግዲችን ሁለት ቀን ደግሞ አብረን ተፋጠር ምናምን ያው አጭሁም አሁን ያለሁባት ግን እግዚአብሔር የተመሰገነ ይሁን። ግን ክፉም ቢሆን ደግም ቢሆን እኛ ስለማናመሰግን ወይ ባሰ የሚሰጠን ና እግዚአብሔር ይመስገን። ደህናናት አጭሁም። ያው የምግብ እጥረት የትም ቦታ ነው። ያው ምግብ እንዲህ አሟልተ ምግብ አሟልተው ምናምን አይሰጡም። እኔ እንጃ ከዘር ነው መሰለኝ እዚህ ያገር ሁሉም ነው። ጓደኞችን እንደዛ ነው የሚሉት አይ እንደዚህ ስራ ምንም አይልም ግን ያው ምግብ ቢያንስ በቀን አንዴ ነው። ሀ ብዬ ስደዋውል ማለት ነው። የኛም እኮ እንደዚህ ነው፣ ያንቺም እንደዚህ ነው ምናምን ምናምን ነገር አብዛኛው እንጃ ከስንት አንድ ነው ምግብ ያው ከአንዴ በላይ ምናምን ማይገኝበት ቤት ነው ያለው። ይኖራል፣ በእርግጥ ሁሉም ነው ማለት አደለም። ሁሉም ነው ማለት አደለም። ይኖራል፣ ጥሩ ጥሩም አለ። ያው እንግዲህ ሁሉን ወዶ አይሆንም እየቻሉ ምንም ማለት አይደለኛው ስራ ብዙ በጣም ከአቅም በላይ ስራ ካልሆነ በቀና አንዴም ቢሆን ያው መቻል ነው። እስከ መጣን መተን እንግዲህ ለአላማ ነው ብለን አይ አላማ ላለሁ ደግሞ እኔ እንግዲህ ሁለት ዓመት አለፈኝ። ምንም ጠብ ያለ ነገር የለም ውዶች። እንግዲህ እስኪ እኔ ምን ልንገራችሁ? ግን በእግዚአብሔር አሁን እችን እኔ ዩቱብ እንድታሳድጉ ነው የምፈልገው። እግዚአብሔር ምንም አልፈልግም። ሳብስክራይብ፣ ላይክ፣ ሼር ብቻ ነው የምፈልገው ቢያንስ አንድ ሺ ሞኔታይዝ እስከመሆን ድረስ የኔ ወዶች። ከዛም በኋላ ማለት ቪዲዮንም እኔ የማወራወሬ ቪዲዮንም እየለመድኩ ምናምን ስመጣ ጥሩ ጥሩ ቪዲዮ እለቅና ምናልባት ጥሩ እንትን ቤተሰብ አገኛለሁ ብዬ አስባለሁ። ያው አዲስ ነኝ፣ አትፍረዱብኝ። አሁን ማወራው እየተንተባተኩ ነው። የመጀመሪያ ነው። መድኃኔዓለም የመጀመሪያ ነው። እንዳትፈርግብኝና ና እንግዲህ ያው ትንሽ ነው ደግሞ የምለቀውም ያው እቹ ናት እንደዚሁ። ያው የመጀመሪያ መክፈቴንም ልንገራችሁ ብዬ ነው። የመጀመሪያ ቪዲዮ ነው። ሌላ እንግዲህ የምሰራቸውን ስራዎች ደግሞ እያሳየኋችሁ ምናምን ምናምን ከእናንተ ያለኝንም ያው ያሳልፍኩትን የሕይወት ታሪክ ምናምን እያጫወትኳችሁ ምናምን መሰራ ይሆናል ቪዲዮ ማለት ነው። እና በያላችሁበት ሰላማችሁ ብዝት ይበልልኝ። አደራ ሰብስክራይብ፣ ሸር፣ ላይክ እንዳትረሱ። ለቪዲዮ አዲስ ነኝ እንግዲህ የደረሳችሁ ይች ደግሞ ምን አይነት እብድ ናት? እንዲሁም ምን ብሏል ይሄን ቪዲዮ የለቀቀችው ምናምን የምትሉ ትኖራላችሁ። እንግዲህ ይቅርታ፣ እኔ አዲስ መሆኔን እና የመጀመሪያ ቪዲዮን ማውራቴም ነው። ቪዲዮ ራሱ የመጀመሪያ ማውራቴ ነው፣ እግዚአብሔርን ነው የምላችሁ። እንግዲህ ይቅርታ፣ ያው የሚደብራችሁ እቺ ደግሞ ያው ስንት ስንት ስማርት ቃላት ምናምን ስላለ ማለት ነው። እና በጣም ይቅርታ ውዶቼ እኔ ይህ ስፉ መስራት እፈልጋለሁ እግዚአብሔርን ነው ምላችሁ። ይስፉ መስራት ብንፈልግ ከእናንተ ውጭ ማን ከእግዚአብሔር በታች ከእናንተ ውጭ ማንም የለኝም እና አደራችሁን፣ አደራችሁን። ው አጭርናት ቪዲዮዋ። ሰላማችሁ ብዝት ይበልልኝ። ቻው ባይ፣ ወዳችኋለሁ።